እንወጣለን ። ዛሬ ሌላኛው አይናችን ሊመለከተው የወደደው የሙዚቃን ጉዳይ ነው። እውነት ነው፣ ሙዚቃና ማንነታችን ይገናኛል ይላሉ። እንዴት? የዛሬ ሀሳባችን እሱ ላይ ነው። መጀመሪያ ግን ስለ ሙዚቃ ካነሳን ዘንዳ ትናንትና የታደምኩበት ኮንሰርት ነበር፣ የየማ የደጋ ሰው ለመጀመሪያ ጊዜ በአዲስ አበባ የተካሄደ ድግስ ነበረ። ኮንሰርት ነበረና በያሬድ ሙዚቃ ትምህርት ቤት የተዘጋጀ ሆኖ ከማታ አንድ ሰዓት እስከ ማታ አራት ሰዓት ነበር ፕሮግራም የነበረው። እጅግ በጣም ቆንጆ የመድረክ ስራው አሪፍ ነበር። በጣም እንደተዘጋጁበት በሚያሳይ መልኩ የሙዚቃው ቅንብሩ፣ ሁሉ ነገር በጣም ደስ ሲል ነበረው። ከዋሽንት ከክራሩ፣ ከሳክስፎኑ፣ ከጊታሩ፣ ሁሉ ነገር በጣም ደስ ሲል ነበር። የአሊ ቢራን ሽሩሩን ተጫውታለች። ከራሷ ሙዚቃዎች በተጨማሪ የአሊ ሙዚቃ ሹሩሩን ከአደ ስንቄዎች ጋር አብራ ሆና ተጫውታለች። እንዲሁም ደግሞ የጋሞ ዘፈኗዋን አብራ ከተለያዩ የጋሞ እናትና አባቶች ጋር አብራ ተጫውታ ነበር። በጣም ደስ የሚል ነበረ። እንዲሁም ደግሞ ጋሽ ታደለ በቀለን መድረክ ላይ ጠርታ ካባ አልብሳ እንዲሁም የትዝታ ሙዚቃን ተጫውተውልን በጣም በሚያምር መልኩ አሪፍ ፕሮግራም ነበር የነበረው። ቆንጆ ዝግጅት ነበረ የተሳተፋችሁበት መቼም ሁሉም የሚያውቀው ነው። ነገር ግን ያልተሳተፋችሁበት ለሌላ ጊዜ ባያመልጣችሁ ጥሩ ነው የምለው ፕሮግራም ነበር። አሁን ወደ ዛሬ ሐሳባችን እንመለስና ሙዚቃና ማንነታችን ይገናኛል ብለው በተለያየ ጥናት በ2010 ላይ በኖርዝ አሜሪካ የተደረገ ጥናት ነው በእኛ ሀገር ሙዚቃዎች ላይ ባይሆንም እኛ ብዙ ጊዜ ከምንሰማቸው ከተለያዩ የውጭ ሙዚቃዎች ውስጥ ያነሱትን ነገሮች ለመውሰድ ሞክር ያለው ልክ ፖፕ ሚውዚክ አድማጮች ይለናል። ፖፕ ሚዚክ አድማጮች ምን አይነት ሰዎች ናቸው ይላል። ከሰው ጋር ተግባቢዎች፣ ታማኞች፣ ልምድ አክባሪ ወገኞች እንዲሁም ጠንካራ ሰራተኞች፣ በራስ መተማመናቸው ጥሩ የሆነ በፈጠራ ላይ ግን ብዙም ያልሆኑ እንደውም ደካማ የሆኑ ይላቸዋል። ሌላ ሙዚቃ ስታይሎችንም የማይወዱ ናቸው ይላቸዋል። ፖፕ ሙዚቃ ማለት እነ ዊትኒ እነ ኬሊ ክላርክሰን እነ ሪሃና ምናምን ያሉበት ሙዚቃ ማለት ነው እና ሂፓፕን ሂፓፕን የሚወዱ ሰዎች ደግሞ ልክ እነ ካርዲቢ እነ ካኔ ዌስት እንዲሁም ቱፓክ፣ የተለያዩ እንደዚ አይነት ዘፋኞች ያሉበትን ደግሞ ራሳቸውን ምን አይነት ሰዎች ናቸው ይላል። ብዙ ጊዜ ካየህ የራፕና የሂፓፕ ዘፋኞች ይሄ ጋንግስተር የመሆን ምናምን ነገር አላቸው፣ አግሬሲቭ ናቸው። ጋንግስተር የመሆን ምናምን ድል አላቸው በጣም ነገር ግን አድማጮቹ የሚገርምህ አድማጮቹ ላይ ነው የተሰራው ይሄ ስራና ዘፋኞቹ ላይ ሳይሆን አድማጮቹ ላይ ስለሆነ አድማጮቹ በራሳቸው የማይተማመኑ ራሳቸውን ለመግለጽ የሚፈሩ በጣም ጭምቶች፣ ሌላ ሙዚቃን ማዳመጥ የማይፈልጉ የሌላ ሙዚቃ ስታይሎችን መከታተል የማይፈልጉ ናቸው ይላቸዋል። ስለዚህ ራሳቸውን እንደ ሙዚቀኞቹ ለማድረግ ጥረት ወይም መሸፈኛም ሊሆን ይችላል እያስባለሁ። ኢቨን ሙዚቀኞቹ የራፕ ወዳጆች ናቸው፣ እነሱም የሌላን ራፐር ዜማዎች የመወደዳቸው የማዳመጣቸው እድል ሰፊ ነው። ስለዚህ እነዛ ሰዎች ማለት ጭምትነትን ይሄ ብዙ ጊዜ ጭምትነት ምናምን የውስጥህን ፍራቻ የውስጥህን አንገር የውስጥህን በደሎች ምና መሸፈኛ የሚሆኑበት ጊዜ አለና ለዛም ሊሆን ይችላል እነዚህ ወደ መጥፎ ነገሮች ውስጥ የሚሄድ እድላቸው ሰፊ የሚሆነው ብዬ ነው ማስበው። በእርግጥ ሁሉም ማለት አይቻልም። በዚህም ጥናት ላይ ራሱ ሁሉም ናቸው ብሎ ሳይሆን በአብዛኛው በሚለው ደረጃ ነው። ሌላው ካንትሪ ነው። ካንትሪ እንግዲህ እኛ ሀገር በጣም የሚሰማ ሙዚቃ ነው። በጣም አዎ፣ የሀገረሰብ ሙዚቃ በጣም የሚወደድ ሙዚቃ ነው። እነ ዶሊ ዶን ዊሊያምስ እነ ብሌክ እነ ብሪያን እነ ዶሊ ዶን ዊሊያምስ ሆን በደንብ ብዙዎቻችንም በጣም እሱ ነው ምለ በጌ ሀይ ስኩል ምናምን እንግያለን እንደውም ምንገባበዘው ሙዚቃ የነበረ ነው። እነዚህ ወገኞች ናቸው፣ ኮንሰርቫቲቮች ናቸው፣ ጠንካራ ሰራተኞች ናቸው፣ ተግባቢዎች ናቸው፣ ብዙ ጊዜ ስሜታዊ መረጋጋት ላይ ያተኮሩ ናቸው ይሉናል። ለሌላ ሙዚቃ ስታይል ደግሞ ብዙም ፍላጎት የላቸውም በሚል ይገልጻቸዋል የካንትሪ ሙዚቃዎችን። በእርግጥ ብዙ ጊዜ ኮንሰርቫቲቭ ነገር ናቸው አይደል? የካንትሪ ሙዚክ የመጣውበት ቦታዎች ራሱ የሚሰሙበት ቦታዎች ያሉበት ቦታ ላይ ራሱ በጣም እንትን ናቸው። ይሄ ምንድን ነው፣ ወጋ ጥባቅ የለም እንደዛ አይነት ስለሆኑ ይመስለኛል ሌሎች ሙዚቃዎችን የመውደድ እድላቸው በጣም ይቀንሰ ነው ይላል። ሌላው ሮክ ነው፣ ሮክኒ ብዙ ጊዜ እኛ ሀገር ላይ ብዙ ሲሰማ አላውቅም የሮክ ሜታል ሙዚቃን በጣም ጥቂት ሰዎች ናቸው በእኔ ዙሪያ በእርግጥ ብዙዎቹን ማቃቸውን ሰዎች ብዙ የሚሰሙ አይደለም። በእኛ ሀገር ላይ እንደ ልምዳላየ ነው ብዬ የማስበው ሙዚቃ ነው ሮክ እነ ኩዊን፣ እነ ዴቪድ በዊ እነ ኤግል ምናም የሚባሉ የተለያዩ የሮክ ሜታል ሙዚቀኞች አሉ። ያው እሱን ፋይንድ ለማድረግ እንዲመች ነው ለመፈለግ እንዲመች ነው የእነሱን ስም የምነግርህ። ግን የዚህ ሙዚቃ ደግሞ በጣም ቁጣን የሚያሳይ ነው። ካየ ምቱ በጣም ኃይለኛ ነው። ዘፈኑ በጣም የጮኸ ነው። በቃ አግሬሲቭ በሆነ መልኩ ነው። ብዙ ጃኖ ባንድ ላይ እንደዚህ ነገር አይነበር። ልክ ነህ። እኔ እንደውም እሱን አስታወስከኛው። ልክ ነህ። እነሱ ላይ ይታያል። አድማጮቹ ምን አይነት ናቸው ይላል። ጭምቶች፣ ግለኞች፣ ፈጠራ ላይ ግን ጎበዝ የሆኑ ግን ደግሞ በራስ መተማመናቸው በጣም ዝቅተኛ ነው ይላል። ሌላ ሙዚቃ ላይ ብዙም አይደሉም ብዙም ይሄ የተጣበቀ ማንነት የላቸውም። ግን ወደ ሮክ ላይ የሚወድ ሰው የሌላ ስታይልን የመቀበል እድሉ ጠባብ ነው ይላል። ኢንዲ ሙዚክ የሚባል አለ። ኢንዲ ሙዚክ ማለት በፊት የህንድ ሙዚቃ ይመስለኝ ነበር እንደዛ ሲባል። ነገር ግን የነጻነት ሙዚቃ ማለት ነው። ኢንዲፔንደንስ ሙዚቃ ማለት ነው። የነጻነት ሙዚቃዎች በአብዛኛው በፈጣሪዎች ናቸው፣ አዋቂዎች ናቸው፣ ታሪክ ነጋሪዎች ናቸው ይለናል። ሙዚቃዎቹ በአብዛኞቹ እዛ ላይ የተቀመጡ ናቸው። ነገር ግን ይሄ ለተለያየ ለሌላ የስራ ሁኔታዎች ላይ ለመንቀሳቀስ በጣም ደካሞች ናቸው፣ በጣም ሰነፎች ናቸው፣ በጣም ዝቅተኛ እንትን ለፈጠራ ያልተሰጡ ሰዎች ናቸው ይላል እና ለሌላ ሙዚቃ ደግሞ ክፍት የሆኑ ናቸው። በእርግጥ ሌላው ዳንስ ዳንስ ሚውዚክ ይባላል። ዳንስ ሚውዚክ ላይ ያስቀመጣቸው አሸር፣ ሻኪራ፣ እነ ማዶና እነ ስፓይስ ገርልስ ላይ እነሱ አይነቶቹን ሆኖ የለበትም አለ እንጂ ልክ በነገር ላይ ከሌሎቹ ሙዚቃ በበለጠ ዳንስ ሚውዚክ የሁሉንም ያካትታል። ዳንስ ሚውዚክ ላይ የፖፕ ስታሩ የፖፕ ሙዚቀኛውም የሂፓፕም የረወኩም በዳንስ ሚውዚክ ውስጥም አሉበት። ያው በተቻለ መጠን እነሱም ራሱ ዳንሰኛ ሆነው በደም ስለሚሰሩበት ይመስለኛል። እነሱ ሊያስቀምጧቸው የወደዱት እና በዳንስ ሚዚክ የሚወዱ ሰዎች ይላል ተግባቢ ናቸው፣ በራሳቸው እርግጠኛ የሆኑ ናቸው፣ የፈጠራ ችሎታቸው ከፍተኛ የሆነ አዲስ ነገር ለመልመድ የማይቸግራቸው እና ፍቃደኛ የሆኑ ናቸው፣ ሁሉንም የሙዚቃ ስታይል ደግሞ የሚከተሉ ናቸው ይለናል። ይሄ ነገር ሁልጊዜ ይህንን ሳነበው እንደውም ምናሰብኩኝ እኛ ሀገር ላይ ራሱ ሙዚቃን ተከፍቶ የሚደንሱ ሰዎች እስክስታ የሚሉ ምናምን ሰዎች ካየ ፕሮግራም ላይ ምናምን እነሱ አይነት ሰዎች በጣም ሰው ሸብል ናቸው። አዎ፣ አይገልጽልህም። ይሄን ነገር ያሳያል፣ የተገናኘ ነገር አለው። ብዙ ጊዜ መዝናናት የሚወዱ ሰዎች ደግሞ የሚዝናና ሰው ሳቅ የሚል ሰው ለሁሉም ሰው ይቀርባል ማለት ፈገግ የሚል ሰው ቆጣ ካለ ሰው ወይ ደግሞ ከተኮሳተረው ሲልቅ የሚዝናናው ለቀቅ ያለ ሰው ይቀርባል። ሁሉም እውነት ነው እና ይሄ ላይ በጣም መገለጫቸው ይገርመኛል። እኛም ሀገር ላይ የተገናኘ ስለሆነ በአብዛኛው። ሌላው ክላሲካል ነው። ክላሲካል እነ ሞዛርት እነ ቤቶቨን እነ ኤድዋርድ ኤልጋር ምናምን ብዙዎች አሉ። በእርግጥ እኔ ለሳምፕል ያህል ነው ስማቸውን ያነሳሁት። እነዚህ በጣም ወደ ራሳቸው ጭምቶች ተግባቢ ያልሆነው ግን የፈጠራ ችሎታቸው አሪፍ የሆነ በራሳቸው የሚተማመኑ ናቸው። ክላሲካል ሙዚቃን በግማሽ ግማሽ ነው ለሌላ ሙዚቃ የተሰጡ ናቸው የሚለው። ግማሾቹ ሌላ ሙዚቃን የሚወዱ አሉ፣ ግማሾቹ ግን ከክላሲካል ሙዚቃ ውጪ መስማት የማይፈልጉ ናቸው ይላል። እንትን ያለ የለም ይሄ የተፈረጀ ወደ አንድ ጎን ያደላ የለም ይላል። ሌላው ጃዝ፣ ብሉዝ፣ ሶል ነው እነዚህ እነ ቤቢ ኪንግ ሶኒ ቦይ ማርቪንጌ ሲቪ ወንደር በጣም ብዙ ናቸው። እዚህ ቦታ ላይ እኔ በጣም የተለየ ፍቅር ያለኝ ቦታ ነው ይሄ እኔ በጣም ነው የምወደው። ጃዝ ብሉዝ፣ ሶል በጣም ወደው ፓርት ነው። ጋሽ ሙሎት የኢትዮጵያ ጃዝ ያ በጣም እሱ እሱን ታድም ያላቅም ሬዲዮ ላይ ነው ድሮ 97 ላይ በሚያቀርብበት ሰዓት የነበረ ጊዜ አስታውሳለሁ በደንብ አዳምጠው ነበረ። ዛ በኋላ ግን በነገራችን ላይ ከኢትዮጵያ ተነስቶ ዓለም ላይ ተጽዕኖ የፈጠሩ ሰው በጣም ፈረንሳይ አንዳንድ ቴሌቪዥን ፕሮግራሞች ላይ የእሳቸው የጃዝ ስራዎች የእንትን ነው ራሱ ኢንትሮ ነው ለአንዳንድ ፕሮግራሞች ና ሆሊውድ ውስጥ የሚሰሩ ፊልሞች ላይ አንዳንድ ፊልሞች ላይ እንደዚህ እንትን ያለበት ተጽዕኖ አሳድሯል። ና ያው እሳቸውንም ጎን ለጎ በጣም በጣም ልናመሰግነው እንወዳለን። ጋሽ ሙላቱ አስታጥቄን በጣም በጣም የምናከብረው ሰው ነው። እነዚህ አይነት ሰዎች የጃዝ የብሉዝ ና የሶል ሙዚቃ የሚወዱ ሰዎች ከሰው ጋር መሆን የሚወዱ ናቸው፣ በራስ መተማመናቸው ከፍ ያለ የፈጠራ ሰዎች እንዲሁም አዋቂዎች ናቸው ይላል። ለሌላ ሙዚቃ ብዙም ፍላጎት ባይኖራቸውም ግን አይደመድሙም። ይሄኛውን አልወድም ይሄኛውን እንወዳለሁ በሚለው ውስጥ መታሰር አይፈልጉም። ግን በአብዛኛው አያዳምጡም ላይ ያደላ ነው። የሚገርመው ከዚህ ጥናት ላይ እነዚህ ሙዚቃዎች የእነዚህ የሙዚቃ እነዚህ ሲሆኑ የመጨረሻ ያገኘሁት ከዚህ ጥናት ላይ እና በጣም የገለጸልኝ ነገር ምን ይላል መሰለ፣ የሙዚቃ ምርጫዎቻችን ማንነታችንን መገመቻ ከማድረጋችን ብዛት የትዳር አጋርን ስንወስን እራሱ በሙዚቃ ምርጫው ማንነቱን ለይተን እንድንመርጥ ያደርገናል ይላል። ምን አይነት ሰው ነው የማገኘው? ምን አይነት ሰው ነው እየመረጥኩ ያለሁት ምን አይነት ሰው ነው የሚለውን ነገር እንድናይበት ያደርገናል ይላል። በነገራችን ላይ በትክክል ተጽዕኖ አለሁ። በተለይ አንዳንድ ሰዎች ሙዚቃን አሁን በአንቺ ባልሹ መንገድ የሚሰሙ ሰዎች አሉ። ለምሳሌ ከላይ ከላይ ሙዚቃ አሁን በጣም ጮክ ያለ ጩኸት ብዙ፣ አንዳንድ ሰዎች ደግሞ ጥልቅ ወደ ውስጣቸው እየተመለከቱ ከሙዚቃው መልእክት ጋር ሙዚቃ ውስጥ የሚሰሙትን ካራክተር ምን አለ እንደዚህ ቻይት የፍቅር አጋር ብት ኖረኝ ብሎ እስከ መመኘት ድረስ የሚሰሙ ሰዎች አሉ። ልክ ነው። አይ በጣም ሙዚቃ የራሱ የሆነ ተጽዕኖ አለው። በኢቭ በንትን በቋንቋ ሳናውቀው ሳንገጸው ላ የምንሰማቸው ሙዚቃዎች አሉ። ምን ያህል የዓለም ቋንቋ እንደሆነ የምታውቀው ሙዚቃ ሁላችንም የምናዳምጠውን ያህል አንሰማውም እኮ ከዜማው ጋር አንዳንድ ጊዜ ነው ከግጥሙ ጋር ምን ሄደው እንጂ በአብዛኛው የኤች አይቪ ሙዚቃዎችን በደንብ አድርገን ላ ለዳንስ አድርገህ ራሱ እንደ ዳንስ ፕሮግራም ላይ ከፍተህ ነው ሁላ እናውቃለን። ገባ ምን ያህል ሙዚቃ ኢምፓክት ያደርጋል ራሳችንን በጣም ነው የሚገርመውና ይህ የባህሪ መገለጫዎቻችንን ቀስቃሽ ሙዚቃ፣ ስሜት የሚሰጡ ጥልቀት ያላቸው ሙዚቃዎች ብለው ሶ እነዚህን አጠቃላይ ሙዚቃዎች ከማንነታችን ጋር አያይዘን ምን አይነት ሰው ነው የሚለውን ነገር መፈረጅ እንችላለን በሚል መልኩ ያሳየናል ይላል። ይህን ይመስላል። ሌላ ጊዜ ግን የእኛን ሀገር ጥናት የምናገኝ ከሆነ እሱን የምናቀርብላችሁ ይሆናል። አድማጮቻችን፣ የቱጋ ናችሁ? የትኛውን ሙዚቃ ላይ ናችሁ ያላችሁት? የትኛው ፍላጎት ላይ ነው ያላችሁት?